ሰው የሚል ለሰው ለተቸገረ ለቤት ሰዎች ለምትን ለምትን ከኔ በላይ እንደዛ አልነበርም። ሁሉ ግን አላፊ አግዳሚ መጀመሪያ ለራስ ለራስን ቆማል። ለራስህ ካልቆም እግርህ ላይ የማይደርሰው ሰው ለራሱ ነው የሚንቅ። በቃ የአንተን የእግር ጣቢን የማይደርስ ሰው ለራሱ ነው ምትን የሚሰብ የሚያንቋሽሽ ምናምን እና እኔ ሞት አያስፈራኝ፣ ማርያም በቃ በጭራሽ ሞት አልፈራም። ሞት አልፈራም ያ ሞት ስለማልፈራ ነው እኔ በ15 በ16 ዓመት ባህርን ሜዲትራኒያን አቋርጭ የመጣሁት ማለት ነው። በህይወትን የሚያስፈራኝ ነገር ካለት ጥልመት ነው። በቃ ሰው ሲከዳ ክዳት ነው የሚያስፈራኝ። በቃ በህይወት የምጠላው ነገር ከሞትን በላይ የማየው በቃ መከዳትን ነው እኔ ፍጣሪ ይመስገን ወድቄ አልቀርም። እማራለሁ፣ እሰራለሁ፣ በትርፍ ሰዓት የሴ ታገባለሁ፣ ጌም ጫወታለሁ እና እኔ ወደ ነበርኩበት ላይፍ እመለሳለሁ። ምንም የሚቀይረኝ የሚገድበኝ ነገርም የለም። ግን ሁልጊዜ ለዘላለም የማይወጣ ቂኝ ትቶ ሚሄድ ደግሞ በጣም ሚያስ እኔ የእኔ ተከታዮች የኔ ፋሚሊያን ነገር ሊመክራች ንፈልግ ለሰው እንዳታስቀይሙ፣ ያስቀይሟችሁ እነሱ ይካዷችሁ። በቃ ሰው ሲክድ ሰው ስትገፋ በሰው ስትጠላ ምናምን ነው አሪፍ። ማርያም ራስህ ለሰው መካድ የለብህም። እኔ ታዩኛላችሁ፣ እያያችን መሆኑን ስለገባኝ ነው የማውራው። ወድቄ አልቀርም። እኔ እነሳለሁ፣ እሰራለሁ፣ እማራለሁ። ባጭር ጊዜ ደግሞ ተነስቼ ወደ ነበርኩበት ነገር እመለሳለሁ። ላይክ እንደ ሌላኛው ሀበሻ ኔ ወድቄ አልቀርም። ይሄ እንዳለቅስኩ ላይክ እንደ ሌላ ሀበሻ የምናምን እያልኩ እያልቅሱ አልመጣም እና በጣም ጠንካራ ልጅ ነኝ። በጣም ጠንካራ ልጅ ነኝ እኔ በጣም ጠንካራ ሀበሻ ነኝ። ኢቨን ኢቨን እኔ በዱላ እየተቀጠቀጥኩኝ የመጣሁት በካርቶሽ የሚባሉት ቱቦ የጋዝ ማስተላለፊያ የሚሰራበት ጋዝ አለ። በዛ ዱላ እየተደበደብኩ ነኝ የመጣሁት። አይ ጠንካራኝ። በእንደዚህ አይነት መግረፅ ላይ ምንም አይመስለኝም፣ አልፈዋል። ሰው አንድ ሰውን የተሻለ ደረጃ ላይ ሆነ ሲያይ ከማንም በላይ ከማንም በላይ ያንተ የእኔ የምትላቸው ሰዎችን በቃ ያለ እነሱ ህይወት እንደሌለ የምታስባቸው ሰዎችን እነሱ ተደስተውል ለማየት ነው የምትፈልገው። ግን በአንጻሩ በእንዲባል በተቃራኒው፣ እነሱ ናቸው አንደኛ በቃ ሊጥሉ ሁሉን ነገር በቃ የተቻላቸውን አድርገው ሊጥሉ የሚሞክሩት። አንዳንድ ጊዜ ዝም ዝም ዝም ዝም መፍትሄ አይሆንም። በጣም ከባድ ዝም መፍትሄ አይሆንም፣ ግን መወሰንም ጥሩ ነው። አንዳንድ ጊዜ አልችልም ማለትም እኔ ማርያም አሁን አሁን በተለ ምን አለ አልችልም ብዬ ኖሮ የምልበት ጊዜ አለ። ምን አለ በቃ አልችልም፣ በቃ ይህን ነገር አልችልም፣ አይሆንም ብል ኖሮ እንዲህ ባልሆንኩኝ ነበር የምልበት ጊዜ አለ። እና ተማሩ፣ ከእኔ ተማሩ። ሰው አትመኑ፣ ሰው አትመኑ በቃ ሰው አትመኑ። ማንንም አትመኑ፣ በቃ ማንንም አትመኑ። ማንንም ኢቭን ቤተሰቦቻችን አትመኑ። ኦኬ፣ ውደዷቸው፣ አፍቅሯቸው የተቻላችሁን ነገር አድርጉላቸው፣ ግን አትመኑ። በቃ በዚህ ዘመን ማንም የሚታመን ሰው የለም። የሆነ ነገር ስትፈልጉ በራሳችን በራሳችን ማድረግ ጀምሩ ራሳችሁን በራሳችሁ ማድረግ ቻሉ። የሰውን ተደግፋችሁ ተደግፋችሁ እንደዚህ አድርጉልኝ፣ እንደዚህ አድርጉ፣ እንደዚህ አድርጉ አትበሉ። እራሳችሁ አድርጉት። ምንም ነገር ሩቅ ሀገር ብትሆኑም ቢገድቧቸው የሆነ ነገር ራሳችሁን አድርጉት። በቃ ራሳችሁን በራሳችሁ አድርጉት። አብዛኛው ሀበሻ ይሄ ሆምለስ የሚሆነው የሚያብደው፣ ምናምን በንድ እንደዚህ አይነት ነገሮችን ነው። ጭንቅላቱ የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለ ምናምን፣ ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው ነው እንደዚህ የሚሆኑት። እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩ ሳይሆን ግን ያልገባችሁ ሁ በአሁኑ የምታስቡትኝ ነገር ካለ እንድታቋርጡ፣ በቃ ራሳችሁን በራሳችሁ ማድረግ ቻሉ። የሆነ ነገር ልታደረጉ ከፈለጋችሁ በዚህ ጊዜ እኔ ራሴ እሄዳለሁ፣ ራሴ አደርገዋለሁ። ወይም ደግሞ በእኔ በሚሄድበት ጊዜ ራሴ አይኔ እያየው ነው ማድረገው ማለት አለባችሁ። ምን ማለት ነው? እኔ ባይደዊ አታቆኝም፣ ማርያም እኔ ለራሴ ከሆነ ማለት ነው። ለራሴ እኔ ኢቨን ካንሰርን ቢይዘኝም እዚህ መጥቼ እርዳታ አልጠይቃችሁም። እናት ማወቅ አለባቸው። ካንሰር ቢይዘኝም የሚቀላል ችግር የሚፈታ ማለት ነው። በባናቴ ስተክል መጥቼ እዚህ ላይ ብለርዱን ያለ እርዳታ ፈልገን እኔ ተማር ተማር እያልኩ ነው። በቃ እኔ የደረሰብኝ እኔ ራሴ ስለማቀው አንዳንድ ጊዜ ይህን ሁሉ ሳደርግ ለራሴ ከራሴ ቀንሼ በቀን አንድ ጊዜ እየበላው ሁሉም ነገር ያደረኩትኝ ስላመመኝ በእኔ የደረሰ በማንም እንዲደርስ ስለማልፈልግ ነው። እዚህ መጥቼ ይወረ አፌንኮ ልዘጋ እችላለሁ። ማንም የሚያስገድደኝ የለም። ግን በቃ ሰው አትመኑ። ራሳችሁን በራሳችሁን ማድረግ ቻሉ። በቃ ሰውን አትመኑ። ይህንን ብቻ ነው ልነግራቸው ፈልገው። ሰው ሰው አይታመንም። በቃ ማርያም በቃ ከሌላው ተቃላዎቹ ግን ከሌላው ከሌላው ይህ ጓደኛዎቹ ላይ ጓደኛ ብዙ አይነት ጓደኛ አለ፣ ግን አንድ ጓደኛ የልብ የምትለው ሰው ይሻላል። በቃ አሁን በአሁን ጊዜ ኦፍኮርስ ታማኝ ጓደኛ የለም፣ ግን በወራም በወራም ባወራም ሊያወጠው ሊወጣልኝ አልቻለም። ከባድ ነው። ሰው ሁሉም ሰው በቃ ሞኝ እንደሆነ ካየ ሁሉም ሊጠቀም በሚፈልገው በቃ ሞኝ ሆነን ካዩ። በቃ እኔ እኮ አንዳንድ ጊዜ ኮ ግርም ይለኛል ማርያም፣ ምን አይነት እርግማን ቢኖረኝ ነው ሁሉ ነገር ሌላ የሚደርሰውና በአንዶኛ ወግን ደሞ ሳሰብ